ተቋማለች እንዳይ ሰው የምትመስለው ዛ ስሜት እናገራቸዋለን። አሁን ያለንበት ደግሞ በሰይፉ ቅዱስ ዑራኤል ይህን ከዚህ ቦታ ይመለክ የነበረ ዘንዶ ደቋረጠ። በደመ ክርስቶስ የታጠበችው በቅዱስ ዑራኤል አማካኝነት በብርሃን ጽዋ ተቀብሎ አለምን ስለረጨ እችን ቦታ ግን ለቅልቋታል፣ ግሸን ደብረ ከርቤንም ለቅልቋታል ይላል እና እንግዲህ ስንዘል አሁን እናሳያቸዋለን አጢአታችን የአጢአታችን ማሰሪያ ይቆረጣል የጽድቅ ማሰሪያ ይፈተላል ማለት ነው። ከዚህ ቦታ የጽድቅ ገነት የገነት መንገድ የማርያም መንገድ ናቸው። እነዚ የምታያስቀጫችን መንገዶች የማርያም መንገዶች የቅዱሳን የመላእክት መንገዶች ናቸው። እኛም እንግዲህ በዛ መንገድ መጥተናል። አሁን ስንዘል እናሳያቸዋለን። እንደዚህ ያላችሁ ሰባት ጊዜ የምንዘለው ነው ማለት ነው። አዝማይ ቅዱሳንም እንግዲህ በዋሻ አለ። ወደ ታች ነው፣ ታችኛው ክፍል ነው ያለው። አዝማይ ቅዱሳንም በቦታው ይገኛል። አሁንም ከዛ በዚህ የዘለል ነው። ደግሞ እንደዚህ እያለን ሰባት ጊዜ እንዞራለን ማለት ብዙዎች ነው። አፍባታሎች እንደች ናፍቀው ሀሳባቸው ተምኔታቸው የተፈጸመላቸው ክርስቲያኖችም አሉ። ከእንደገና ደግሞ መቼ ነው ቅዱስ ዑራኤል ሆይ ደጅህን የምታስረግጥ እያሉ እየተመኙ ያሉ ደግሞ ብዙዎች ናቸው። እግዚአብሔር አምላክ ሀሳባችሁን ይፈጽምላችሁ ወደዚህ ደጅ ይጥላችሁ፣ እንግዲህ ይሁንላችሁ። ቅዱስ ዳዊት እንደተናገረ ወደ እግዚአብሔር ለሚሄድ እንተ ብ ጸጋ ጸጋዋ ክብሯ ነገር ነገር ግን እ ሄል ከስጋችን ይልቅ በአለም ያለው ተሰሎንቄ ዴማስንም ውጦ ከቅዱስ ጳውሎስ ሐዋርያዊ አገልግሎት እንደለየ ሁሉ እኛንም ከቤተ ክርስቲያን አገልግሎት ሊለየን የተሰሩት የገንዘብ የሆያሁ የጭፈራው የሁሉ ነገር ዳንኪራው ብዙ ስለሆነ ከዛ እንግዲህ ቅድም ቅዱስ ዑራኤል በሰይፉ የበረጠውን ገደሉን አሳይተናቸዋል። አሁን ዙሪያ ሰባት ጊዜ ዙሪያን የምንጨርስበት ቦታ የምንገኘው እንግዲህ፣ በዚህ ቦታ ደግሞ ልዩ እንደሱ ፍቃድ እግዚአብሔር አምላክ ምንድን ነው ሰማያት ይነግሩ ስብሐተ እግዚአብሔር ሰማያት እግዚአብሔርን የእጁን ስራ ጥበቡን ምስጋናውን ይናገራሉ እንጂ ተራሮች

ምግብ ተሸክማ ምግብ ለመነች፣ ይላሉ እና እንግዲህ፣ ይህም ሚስጥር ነው። አዎ ምግብ መና የተባለው ኢየሱስ ክርስቶስ ነው። አባቶቻችሁ በምድረ በዳ በተወት እንደመጣን ምግብ አይደለም እኔ የምሰጣችሁ ምግብ። ዳሩ ግን እኔ የምሰጣችሁ ምግብ ዘላለም መራብ መጠማት የሌለበት ዘላለም ህይወት የሚያሰጥ ምግብ ነው ሲላቸው አግረምረው ነው። ደግሞ ዮሴፍ ልጅ መሳለ የሚመሰጣችሁ ምግብ ለዘላለማት እያለ ይናገራል፣ ብለው አብረምረው ግማሽ ጥሎት ይሄዳሉ። ያን ጊዜ ጌታ ሐዋርያትን እሺ፣ እናንተ ከኔ ጋር ትውላላችሁ ታድራላችሁ፣ እንደነሱ ደግሞ ልትሄዱ ትወዳላችሁን? አላቸው ያን ጊዜ ቅዱስ ጳውሎስ ጌታ ሆይ፣ ከአንተ ወዴት ዘላለማዊ ሕይወት ምግብ ከአንተ ዘንድ አለ፣ ዘላለማዊ መጠጥ ከአንተ አለናና። ስለዚህ ያን ህብስት ያን መና ይዛ መቤታችን በመንገድ ለመነችና